በኮንትራት ከጠፋ ሁለት ወር ሆነኝ፣ ግን ከዚህ በፊት እዛ ሆኜ ብር የምልክበትን ልጅ ሰውዬ ከሰሰው ነው የምትለው። ያው እሷ ስትጠፋ እንግዲህ እዛ ሆና ብር የምትልክበትን ልጅ ያው ሰውዬው ይከሳል ማለት ነው። በዙሪያ ከዛሬ ዓመት በፊት አንድ ቪዲዮ ሰርቼ ነበር። በኮንትራት ወይም በጠለብ ከመጡ የመጡ ልጆች ጋር በሐዋላም ሆነ ብር በአካውንታችሁ እንዳይልቁ ተጠንቀቁ፣ የጠፉ ጊዜ ቅድሚያ እናንተን የሚያስይዟችሁ ብዬ ተናግሬ ነበር። ግን እንዳለመታደል ሆኖ ያዳመጠኝ አለ አይመስለኝም። አሁንም ለሌሎቻችሁም ትምህርት ሊሆን ይገባል ይሄ። ለዛ ነው ይሄን ኮመንትን ያወጣሁት። አሁንም በመዘናጋትና በቸልተኝነት በምን ያመጣሉ አይነት ነገር እንዲህ ከእንዲህ አይነት ነገር ራሳችሁን ጠብቁ። ከዛ በተረፈ ሁለት መልእክትን ያለኝ በኮንትራት ከአገር ቤት የምትመጡ ልጆች ምን ፈልጋችሁ ነው የምትጠፉት? እኔ ስራው ከተስማማችሁ የመጣችሁት ለስራ እስከሆነ ድረስ ለምንድን ነው መጣችሁበት ቦታ የማሰሩት? ምን ታረጉ? ምን አዲስ ነገር አለ? ውጭ ላይ ይትልይ ነገር እኮ የለም። ስራው ካልተስማማችሁ ደግሞ ያመጣችሁ ቢሮ ተመልሳችሁ ወደዛው ቢሮ ሄዳችሁ ሌላ ስራ መቀየር ትችላላችሁ። አለበለዛ ደግሞ ወደ ሀገራችሁ ተመልሳችሁ ከእንደገና በሌላ ኮንትራት በሌላ ቪዛ መምጣት ትችላላችሁ። ምንድነው ችግሩ? በተለይ በአሁን ሰዓት ስራ በሌለበት ሰዓት ውጭ ያሉ ልጆች ውጭ ብትወጡ ይህን ያህል ሊከፈላችሁ ይችላል። ይሄ እናንተ የምትሰሩበት ይ ሺ ሁለት ሺ ሶስት መቶ ብር ምን አላት በዚች መቼ ልትለወጡ ነው ምናምን የሚል ወከባ ቢበዛባችሁ ማንንም እንዳትሰሙ ጸጥ ለጥ ብላችሁ አርፋችሁ ስራችሁን ስሩ። ሌላው በኮንትራት የመጡ ልጆች ቤተሰቦቻችሁ እስካልሆኑ ድረስ፣ ወይንም የራሳችሁ ሰዎች ኃላፊነት የምትወስዱባቸው እስካልሆኑ ድረስ አካውንታችሁን እየሰጣችሁ ብር አትቀበሉ። በዛ የመጣ ጥቅም ባፍንጫው ይውጣ፣ ይቅርባችሁ። ቅጣቱ ከባድ ነው። ያኔ ሲሪየስሊ ነው፣ ቀይ መስመር ነው። ሰውዬው አምሮ ከሄደ ይሄንን ልጅ አይዞም ወደ ሀገር ማሳፈር ይችላል። እንግዲህ እህታችን ማድረግ ያለብሽ ከሰውዬው ጋር ተነጋግረሽ ወይ አንቺ ወደ ሰውዬው መመለስ ነው ወደ አመጣሽ መክተብ፣ ልጁን ክሱን እንዲያነሱለት ማድረግ ነው፣ ወይ የሚፈልጉትን በክፍያ ተስማምታችሁ እንትን ማለት ነው መሸማገል ነው። ከዛ ውጪ ይሄ ልጅ ኸጠር ላይ ነው። አሁን ይቺ ልጅቷ ያለችው በህግ ደረጃ ይጠየቃል። የሚመጣበትን ቅጣት ይቀበላል። መሳፈርም ሊመጣ ይችላል። እንግዲህ በአንድ ወይ ይችላል፣ ወይ ይረዳታለሁ ብሎም ሊሆን ይችላል፣ ወይ የተወሰነ ጥቅም ፈልጎ ሊሆን ይችላል፣ አገኛለሁ ብሎ ሊሆን ይችላል። ህይወቱ እንዲህ አይነት ነገር ተጠንቀቁ። ግድ የላችሁ የሚቀርባችሁ